ጥሩ አባት በቃ አባት ሆኖ ዋና አባትነቱ በቃ ያ እንዳደረገ ያደረገች ደግሞ እናቴ ናት። ምክንያቱም እናቴ የእሷን አይነት ዳር እንዲህ ስለማትፈልግ ከእሷ የተሻለ ነገር እንዲሆን ስለምትፈልግ የተሻለውን ይሰጠኛል ብዬ አስባለሁ። እና የእኔ ዋና መስፈርቴ ወደ ጥያቄ ስመለስ መልካም እግዚአብሔርን የሚፈራ መልካም ባል ብቻ ይሆን እንጂ መልኩ ለእኔ ምንም አያደርግልኝም። ብቻ እግዚአብሔር ፈራ እግዚአብሔር ያለው ባል እንዲሰጠኝ። እንጂ አሁን ማይሆንበት ምክንያት አሁን የማይሆንበት ምክንያት አንደኛ እናቴን እያረዳዋት ነው። እንደገና እኔም እየተማርኩ ነው እና ሶስተኛ ደግሞ ሌላ ነገር እንትን ከሚል ትምህርቴን ጨርሼ እናቴን ደግሞ ማስያዝ ያለብኝ ነገሮች አሉ። ለእናቴ ቤት መግዛት ትፈልጋለሁ እና ለእናቴ ቤት ገዝቼላት ያንን ነገር አብራችሁ ማድረግ ትችሉ ማሳካት ከማ ከዛ ሰው ጋር እንችል ይሆናል፣ ግን ደግሞ ያንን ነገር ቀድሜ ባሳካው ብዬ አስባለሁ። ትምህርቴን መጨረስ ስለምፈልግ ግራጁዌት ካረኩ በኋላ እግዚአብሔር እንግዲህ አላቅም፣ ነገኩም እንደሚፈጠር አላቅም። እኔ ስላልኩ አይደለም እግዚአብሔር ያለውን ያሰበውን ነው የሚያደርገው። እና በህይወቴ ያው እግዚአብሔር ያለው ሁሉም ነገር እግዚአብሔር ባለው ሰዓት ነው ቤቱን ነው ታይሁ። ቤቱ ሀይቅ ነው። ቤቱ ሰርገጭ ሰላም ነው። እዚህ ጋር ፊት ለፊታችን ሀይቅ ነው። ሲያምር ሰው ራሱ እንዴት እየተዝናና እንደሆነ ወይኔ፣ ወይኔ ሳማት። ለማንኛውም አሁን እኔ እራሱ እንደበላ አንድ የምወስድሽ ቦታ አለ፣ የምር አሁን ከኔ ጋር ለመከተል ፈቃደኛል። ግን ደግሞ እዛ ከመሄዳችን በፊት ደግሞ አንድ ስራ እሰጥሻለሁ። ዋው ሊዘርታችን በጣም የሚያምረው በኮባ በላሳያቸው አንድ ይሄ ቤት ተለይቶብኛል እ ቤተሰቦች ዩትማ ዩትማ ቤተሰቦች በባህላዊ ፍራፍሬ

እኔ አመት እንደዚህ ጊዜ የለኝም። ኖርማሊ አሁን ብትሰበሰብ ደስ ይለኛል። ምክንያቱም በብቸኝነት ስትኖሪ ላጤ የሰጥቶኝ ከምታካብጩ የምታባክኝ ይበዛል። ከማባክን ደግሞ ለህይወትሽም ደግሞ የሚያግዝሽ ሰው ሲኖር በሀሳብ በመ ጥሩ ነው። ዋናው የእኔ ሞዴል መወደዳችን ነው እንጂ እኔ መስፈርት የለኝም። የምትወደኝ የምወዳት፣ ምታፈቅረኝ፣ የማፍቅራት ማስብላት፣ የምታስብልኝ፣ የምኖርላት፣ የምትኖርልኝ ካገኘው፣ ሁሌም ክፍት ነው። ቤተሰብ እንግዲህ ባለፈውም እያለሁ ሲቪ አስገባ ወይስ አንተ የምትፈልገው ሰው አለ? ኧረ ቤተሰቦች የሁሉ ነገር አረ ያለው አይታይም። የእኔ ልፋት ምንድን ነው? ለሁሉም ጥያቄዎች በተለይ አሁን ለጠየቅሽኝ ጥያቄ

ያው እንግዲህ ይህንን ላንቺ ነው ያዘጋጀ ነው። ያው ከተፈቀደልም፣ ካልፈራሽ ደግሞ እናግዝሻል። ለኔ ለብቻዬ በጣም ትልቅ እኮ ነው። አዎ፣ ከፈለግሽ እዛ ጋር እንደዛ። ካሰብክ እናቴን ይዣት ብመጣ እኮ ከእናቴ ጋር አልነበረ። ኦ አልነገርሽኝማ፣ ሰውሬ የምር በጣም ነው የሚያምረው። ከፈለግሽ እዛሽ ጋር ሳሙና አለ፣ ገባሽ እዛ ጋ እስቲም አለ የፈለግሽ ሁሉ ይገኛል። ዘና ፈታ እንላለን ይላል። ግን ወይ ሌላ ሩሜ እንዲስታረጋለህ ወይ ደግሞ ገባሻል? ብለህ አይደለ ያመጣኸኝ። ስለዚህ አንተ ውጪ ትሆናለህ። እኔ በጣም በጣም ነው እንደርኩት። እነዚህ አይነት ሁሉ አይቼ አላውቅም። የምሬ ነው። በጣም ነው የሚያምረው። በስማ ንጃራ፣ በጣም የሚያምር ቦታ ነው። ዘይ የሚያመጣው ቴንኪ። ደስ ስላልሽ ነው ደስ ብሎኛል። በጣም ደስ ያለኝ እንጃ ምን እንደምልህ አላውቅም። በጣም ደስ ብሎኛል። ግን ደግሞ ብቻዬን መሆን ስለምፈልግ ያው ታውቃለህ፣ ነገር አንተ ትወጣለህ። እኔ ቀፈት በጣም ነው ማመሰግነው። ስራ ምንድር መልካም ቆይታ። ነገ ደግሞ ሌላ ትልቅ ሰርፕራይዝ ስላለኝ ነገ በጠዋት መጥቼ እቀሰቅስሻለሁ። ሰፊ ነው አስፈራ